የመንገድ መሪ ፈውስነ ለመሜ ገብርኤል ስትመጣ በዛ አለይ ሰላሜ ደስታ አብሳሪ ተሸክመ ዜና ዛሬ ብላገራችን ምስራች ዜና ደስታ አብሳሪ ተሸክመ ዜና ዛሬ ብላገራችን ምስራችና ገብርኤል ገብርኤል መላከራማ ገብርኤል ገብርኤል መላ ከራማ ስንጠራ ፈትነ ድረስ ድምፅህን እንስማት። ማን ነው ስም? ሳጥናኤል ነኝ። የተለያየ ትንታኔ ስሜ አዛዝኤል አጋድርኤል የምንባለው የምባለው እኔ ነኝ። ዓለም በሙሉ እኔ ነኝ የማንቀጠቅጣት እማብረከረካት እማናውጣት። በቤተ መቅደሱ ገብቼ እንደ ቴፕሪኮርደር የማሽከረክራቸው እኔ ነኝ። ማነው ስም? ሳጥናኤል ጥንተ ስሜ ሳጥናኤል፣ በአሁኑ ዲያብሎስ ነኛ። በድፍረት ዲያብሎስ ትላለ። ምን ትበል ታዲያ? አሁን እኮ በጽኑ እጅ ተይዤ ነው እያንዳንዱንማ ማሽከርከርና መድፋት ይህም እንኳን ሌት ተቀን የሚጸልየውን አልቻልኩትም ነበር። በአጋጣሚ ስልቶች እየተጠቀምኩ ስራ ሲሰራ እየጸለየ ነው። አቡነ ስማያት የሚለውን ይጸልያል። እየሰራ ይጸልያል። እየሰራ ይጸልያል። እየሰራ ጸሎተ ምንድን የሚለውን ይጸልያል። ጸሎተ ምንድን ምንድን፣ በቃ እሱ ነው። አትጠራም። እሷ ማነው ስሟ? ሀያ አንድ አንድ ይቀላል። ሀ አንድ ማለት ይቀላል ይ በጣም ሲምፕል ነው ቀላል ነው ቀላል ነው ሲምፕል ነው። አንድ በጣም ቀላል። እሷን አራቱን ፊደላት ግን መጥራት በጣም በጣም በጣም ተራራን በደማሚት ወይም በግሪደር መደምሰስና ማፍረስ ነው። የቷንስ መጥራት ሲገብርልን ሲያርድልን። አሁን ምል አሁን ያስኩ በሱዳን አስማት ነው አንተን ይሄ ወሬ አጣ መለኩሴ ስራ ያጣ አጣ መለኩሴ ቆቡን እየቀደደ ይሰፋል። እሚናገሩት ቢያጡ እንዲህ አሉ እንጂ፣ የኛ ወገን ከሆንክማ መልሰን እኛ ለአንተ ጠላት እንሆናለን እንጂ እንዴት የአንተ ወዳጅ እንሆናለን። አሁን ይህን ሳያውቁ ይሄንን በማሽሟጠጥ ተልዕኳቸውን ለማፋፋም ከላይ ተልኮ አላቸው ቋጠሮ አለ። ያቺ ቁጥር እስከምትፈታ ድረስ ወይም ያ የተቋጠረው ቆጠሮ እስከሚረክስባቸው ድረስ በተልእኮ መሰረት በህፃናቱም፣ በሴቶቹም፣ በወንዶቹም በካህናቱም እየመሰሉ ስራቸው ይሰራሉ እንጂ አንተማ በዚህ ስራ ብትሰራ ኖሮ ወዳጅ መጥተው ጸለዩልኝ፣ አጠመቁኝ፣ ከተሽመደምበድኩበት ተነሳው። በእግዚአብሔር ቸርነት እግዚአብሔር ይክበር ይመስገን። ዞሮ ዞሮ መከራ ቢበዛ ያበረታናል፣ ያጸናናል የሃይማኖታችን ልኩን ታሪኩን ለመመስከር ያበቃናል እና ሁላችሁም፣ በየአቅጣጫው የሚነፍሰው ነፋስ ጥሩ ነፋስ ላይ አይደለም። ይሄንን አውቃቸው፣ ተጠንቀቃቸው። በቅድስት ቤተ ክርስቲያን ስም በድንግል ማርያም ስም ከሁሉም በላይ በከበረች በድንግል ማርያም ስም እለምናቸዋለሁ፣ አትነዋወጡ። አይደለም እንኳን በእኛ ዘመን ኢየሱስ ክርስቶስ የዓለም መድኃኒት በሚያስተምርበት ጊዜ ህዝብ ተሸብሯል፣ ተከፋፍለዋል። መከፋፈል ያለ ነው። የዓለም ገጽታ ይሄን ስለሚመስል እባካችሁን፣ እሚያድናችሁ እግዚአብሔር እስከሆነ ድረስ መልከ መንክራት ግርማ ወንድሙ እኔ አዳንኩ ብለው የተናገሩበት ጊዜ የለም። እኔ ከጎርጎሪዎስ ጀምሮ አልተለየኋቸውም፣ ተለይቻለሁ። በቃ ይሄ ነው ምስክርነቱ። ስለዚህም ነው አንደበቴ ሙሉ ኮርቼ መናገር ምችለው ስለዚህ የምንም ውሽንብር ቢነዙ ምንም አሻንጉሊታቸውን ቢያሰራጩ ወይ ፍንክ። አዛዝኤል ሁለት አይነት ነው። ሴቶችን ኩል መኳል ቅድም መቀነብና እንሾሽን ለመሞቅን አስተማረ አስተማሪ ይላል መጻፌ ነክ መራፍ ሁለት መጻፌ ነክ ላይ ለወንዶች ደግሞ ቀስት መምዘዝን ጦር መምዘዝንና ጦርነትን ኃይለኝነትን አስተማረ ይላል። ስለዚህ ጨንገር እና ጠቋር ይኸው አንድ ነው ማለት ነው፣ ተመሳሳይ ናቸው። አዛዝኤል ነው በተዘዋዋሪ መንገድ ማለት ነው። ይህንን መንፈስ ደግሞ አባቱ ሳይገላገሉ በመሞታቸው በጣም አዘነ እና በስማቸው በክርስትና ስማቸው እየጸለየ እየሰገደ አባቱን ነጻ ለማውጣት ጥረት እያደረገን ያለው ከወደቁበት ከሲኦል በአባታችን በአቡነ ስትንፋሰ ክርስቶስ ስም ማለት ነው። የአባታችን የአቡነ ስትንፋሰ ክርስቶስ ቃ ኪዳን የሞቱ ሰዎችን ወደ ገነት ከሲኦል ወደ ገነት የማሸጋገር ቃኪዳን ነው። ለዘመዶቻቸው ይጸልዩ ነበራ። እሳቸውም እና ንስሐ ሳይገባ የሞተ ሰው ካላችሁ፣ ስለ አቡነ ስትንፋሰ ክርስቶስ ብላችሁ ሱባ ይግቡለት፣ ጸልዩለት። እግዚአብሔር አንድ ቀን ሊምረው ይችላል። በምድር ላይ ያሉ ሰዎች ስለ ሞቱ ሰዎችም በምድር ስላሉ ሰዎችም የማዳን ተስፋ ተሰጥቷቸዋል፣ ወይም ደግሞ ፍቃድ አላቸው። እኛ አሁን ቻንስ አለን ማለት ነው፣ በህይወት ያለ በስጋ ህይወት ያለን ሰዎች ለዚህ አጠገባችን ላሉ ሰዎች መጸለይ ለራሳችን መጸለይ እንችላለን፣ ስለሞቱ ሰዎችም ደግሞ በፍትሃት መልክ መጸለይ እንችላለን። እግዚአብሔር ፈቅዶልናል። ደስ አይልም? እግዚአብሔር ስሙ የተመሰገነ ይሁን። እና ሚስቱ አሁን ያላት እረፍት የሚገርም ነው። ጠባሳዎቿን አሳየችኝ። ፎቶውን ባሳየችው ደስ ይለኝ ነበር። አይሆንም እንጂ ዘመዶቻቸው ስላስቸገሩ ነው። ልጁ ራሱ ጠባሳውን አሳየኝ፣ የተመተውን ያ ሁሉ ግን የመንፈስ ነበረ መንፈስ ነበር። እንደዛ ሲያሳርፍባቸው የነበረው እና ልጁ ምን አለኝ አባቴና እኔ እንድንደባደብና አባቴን እንድገለው ጨካኝ ነው አባቴ እንዴት ይመታኛል ብዬ በጩቤ እንድገለው ብዙ አሳስቦ ይነበራል። በቃ እኔ አባቴን አጥፍቼው ልሞት እንዴ ብዬ ሁሉ አስቤ ነበራል። እንዴ እንዴት ነው እኔ ምንም ሳላረገው ሚስቱንም እኔን የሚጠበጥበን ምን ሆነ ምን አድርገን ነው በቃ ልገላግለው ብሎ ሁሉ አስቦ ነበር። ይሄንን እንዲያስብ እንደዚህ እንዲሆኑ ነበረ አባት ምንም ሳያጠፋ ልጁን የሚመታው ልጁ ምንም ሳያጠፋ አባት ይመተዋል። እና አልሆነም፣ ምንም የተፈጠረ ነገር አልነበረም። ከስጋቸው መጎዳት በስተቀር ሌላ የተፈጠረ ነገር የለም። ሊቀ መላክ ቅዱስ ሩፋኤል የሰራቸው ተአምራቶች ብዙ ናቸው። አንዱ ይሄ ነው። ቢገርማችሁ ወንድማችን በኮሜንት ላይ ከጻፈልኝ ፒን አረገዋለሁ። ቅዱስ ሩፋኤል እንኳን ልመረዳ የጻፍከውን ኮሜንት ያለው ዩቱብህን ስለማቀው ፒን አረገዋለሁ ካገኘሁት ስለ ቅዱስ ሩፋኤል ብትጽፍልኝ ደስ ይለኛል። ምን ያህል እንደወደደህ ስለ ሩፋኤል ስለ ቅዱስ ሩፋኤል ሰምተህ አምነህ ራሱ ስዕሉን ፕሪንት አድርገህ ጀርባ ላይ ማድረግህ በራሱ የሚገርም ነው። እምነት እኮ ነው። ድርሳነ ሩፋኤል ላይ ምን ይላል? ታምሩ ላይ ማለት ነው። ሁለት ወጣት ወንዶች ቅዱስ ሩፋኤልን በጣም ይወዱታል። ግንበኞች ናቸው፣ መሐንዲሶች ናቸው። እና በድሮ ዘመን ነውና እነዚህ ግንበኞች ሩፋኤልን ስዕሉን ስላጡ በጭቃ በሲሚንቶ አድርገው ግድግዳ ላይ ስዕሉን ሳሉት እየለጣጠፉ ሳሉትና የስድስት ሰዓት ጸሎት ሲደርስ ምሳቸውን በልተው ከጨረሱ በኋላ መተው ከምሳቸው በፊት ጸልየው ከዛ ምሳቸውን በልተው ነው ወደ ስራቸው የሚመለሱት። እና አንድ አይሁዳዊ ወይም ደግሞ በወቅቱ የግሪክ ፈላስፋም የሆኑ ሰዎች ናቸው ይባላል። እና መጥቶ የቅዱስ ሩፋኤልን ስዕል ሰደበባቸውና ፈቀፈቀው ከግድግዳ ላይ ተው ተውረፍ ይህ ስዕል ነው ሩፋኤል ነው እያሉ እየነገሩት ሲፈቀፍቀው እያላገጠ ሲፈቀፍቀው እጁን ቆረጠው ነው የሚለው እጁን መታው ሽባ አደረገው መሬት ላይ ጣለው ልምሾ አደረገው ይላል ነው ብላችሁ ካመናችሁ ነው ሩፋኤል ነው ይሄ ስዕል ካላችሁ ነው ሚካኤል ነው ካላችሁ ሚካኤል ነው እናንተ ነው ብላችሁ ባማናችሁበት ላይ ግን ሌላ ሰው የሆነ ሊያደርግ ከሞከረ የእጁን ያገኛል የመድኃኒያ ላይ ላይሽንቱን የሸና ፕሮቴስታንት ብልቱ እንዴት እንደተበላሸ ሰምታችኋል አይደለም እንዴ በቲክቶክ አላያችሁ እንዴት እንደሆነ እኔን ያየ ብሎ እንዴት እንደወጣ ስለዚህ አንድን ነገር ሲቃወሙ ሰዎች ወይም ስትቃወሙ ወይም ይህን ትምህርት የምታዳምጡ መናፍ የምትቃወሙትን ነገር ማወቅ አለባችሁ መጥፎ ነው ብላችሁ ብታስቡም እንኳን መቃወም ያለባችሁ እስከ ጥግ ድረስ እንደዚህ ሳይሆን ስለ ጉዳዩ በማወቅ ነው እርግጠኛ በመሆን ነው። ምክንያቱም በተሳሳት አመለካከት ውስጥ ሆናችሁ ልትጎዱ ልትቀሰፉም ትችላላችሁ። አደለም መላኩ ቅዱስ ሩፋኤል ቀርቶ ሰይጣን እራሱ እንኳን እኮ ሰዎችን ይቀስፋል። አለ እንዴ! ለምን ንብረት የነካችሁብኝ? በቡና በሚፈላበት በረከቦቱ አጠገብ ለምን አለፍሽብኝ ብለው እግራቸውን የሚሰብራቸው ልጆች አሉ። አንድም በቡና በምታፈለው እናትየው፣ አንድም ደግሞ ወድቃት ልትሰበር ትችላለች። በእርግማን ልትሰበር ትችላለች። እግርሽን ይስበረው ዞሮ ጊዜ ውልብ አትበይብኝ ካሉ ያው ዛሩ እናትየዋ አፍ ላይ ሆኖ እግሯን ይሰብራታል። እና አይደለም ቅዱስ ሩፋኤል ሰይጣንም እንኳን ይሰብራል። እና ጥንቃቄ ያስፈልጋል፣ ለሁሉ ነገር ዝም ብሎ ደፋር ሆኖ አያስፈልግም። እኔ ኃጢአተኛ እና በደለኛ ነኝ፣ ጌታዬ ነው ኃይሌ፣ ኢየሱስ ክርስቶስ ነው፣ መላእክቶች ይጠብቁኛል ለሚባለው እንጂ ይህ እንደዚህ በቃ መደንፋት አያስፈልግም። እኛ ከቅዱሳን የተማርነው ከአባ እንጦንስ ከአባ መቃርስ የተማርነው ይህን ነው። ሲኦል ገነት እስኪገቡ ድረስ በድሯ ላይ እስኪደርሱ ድረስ ይላል አይደለም። እንደ አባታችን አባ መቃርስ አባ አንጠንስ እስኪገቡ ድረስ ሰይጣን እኔ ኃጢአተኛ ና በደለኛ ነኝ እኔ አቅም የለኝም፣ የእኔ አቅም ክርስቶስ ነው እያሉ ነበረ። ልክ ገነት መግባታቸውን እርግጠኛ ሲሆኑ ሰይጣን አሁን አሸነፍኩ አሉት እርግጠኛ ሲሆኑ። ስለዚህ በዚህ ምድር ላይ ሆነን በጣም እርግጠኛ መሆን ያለብን እግዚአብሔር እኛ ነው እንደሚወደን እንጂ እኛ እንደምንወደው አይደለም። ሰይጣን እኛ እግዚአብሔር እንደምንወደው እርግጠኛ መሆን የለብንም። አንተ ነህ የምትወደኝ እንጂ ያልወድህም፣ አንተ ነህ ስለምትወደኝ ነው በህይወት ያለሁት ነው የሚባለው። አንተ ስለምታፈቅረኝ አንተ ስለታገዝከኝ፣ ቀኑንና ማታውን የምታፈራርቀው አንተ ስለታገዝከኝ ነው እንጂ በእኔ ፍቅር፣ በእኔ ጸሎት፣ በእኔ ስግደት አይደለም ነው የሚባለው። እንድንሰግድ እንድንጸልይ የታዘዝ ነው በእሱ ምን ጸድቅ ሆነን ሳይሆን ስንሰግድ፣ ስንጸልይ፣ ስንጾም ጠላታችን ዲያብሎስን ስለምንመታው ነው። ከእግዚአብሔር ጋር በተገናኘ በእኛ ስግደት አይደለም፣ በእኛ ጸሎት፣ በእኛ በምህረቱ ነው። ግን ጾም፣ ጸሎት፣ ስግደትና ረጅም ሰዓት ቅዳሴ ያስፈልገውና ይህ ሁሉ ልፋት፣ ትጋት ያስፈልገው ጠላታችን እንድናሸንፍ ነው ኃይል እንድናገኛ ሥጋችን እንዲቀደስ ነው። ይሄ ልዩነቱ እዚህ ጋር ነው። ይሄን ብዙ ሰው አያቅም፣ አይረዳም። ፕሮቴስታንቶች አሁን በጾም ጸሎት ስግደት አይደለም። ይሄ ሁሉ በእኛ ልፋት በእኛ ድካም አይደለም። አንድ ኢየሱስ አድኖናል። አዎ አድኖናል፣ በፍቃዱ አድኖናል። ከዛ በኋላ ስላለው ነገር ይህ ወገን ያለ ጾም ጸሎት በስተቀር በምንም አይወጣም አይደል ያሉ፣ አሁን ማርቆስ ወንጌል ዘጠኝ ሃያ ስድስት ላይ ። ስለዚህ ጾም ጸሎት ስግደት ያስፈልገው ጠላትን ለማሸነፍ ነው። ስጋን ለማበርታት ነው። ቅዱስ ለማድረግ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሏላ። ቅዱሳን ቅዱስ ለመሆን ደግሞ የታዘዘውን ትእዛዝ መፈጸም አለብን። ጾሙ፣ ጸልዩ፣ ስገዱ ብሏል። ክብር ለሚገባው ክብር ስጡ ብሏል። ክብር የሚገባው ደግሞ ስጋችንም ክብር ይገባዋል እኮ ነገ ትንሣኤ ነው ያልኩ አይደል እንዴ። ነገ ዘላለም ሕይወትን ይወርሳል ወይ ደግሞ ዘላለም ሞትን ይወርሳል። ከሁለት አንዱ ነው የሚሆነው። ስለዚህ ክብር ለሚገባው ክብር ስጡ ካለ ስጋችን ንጹሕ ማድረግ አለብን። ስጋችን መከበር አለበት። ቆሻሻ ነህ አንተ፣ ኃጢአተኛ ነህ እያለውን አናገመው አና ክፋፎማ አናረግሰው ስጋ ወደ የምንቀበለው በሱ ስለሆነ ማለት ነው። ስለዚህ አካላችንን እናክብር። ሰውን ሄዶ በጩቤ መውጋት፣ በጥርስ ማውለቅ፣ ይሄ ሰውን እንደዚህ ማድረግ የኛ አይደለም፣ የሰው ተፈጥሮ አይደለም። ይሄ ስጋችን እንዲረክስ የሚፈልግ እንዲቆሸሽ የሚፈልግ እንድንጎዳ የሚፈልግ ኃይል ነው ማለት ነው። ስለዚህ እግዚአብሔር ከዚህ አይነት ኃይለኝነት ያውጣን፣ ትግስተኞች ያደርገን፣ በትህትና እንድንኖር ያድርገን። ሰላሙ ነው የመንገድ መሪ ፈውስነ ለመሜ ገብርኤል ስትመጣ በዛል ሰላሜ ደስታን አብሳሪ ተሸክመ ዜና ዛሬ ለአገራችን ምስራች ዜና ደስታን አብሳሪ ተሸክመ ዜና ምስራች ዘና ገብርኤል ገብርኤል መላ ከራማ ገብርኤል ገብርኤል መላ ከራማ ስንጠራ ፈትነ ድረስ ድምፅህን እንስማ።